ሰላም እንዴት ናችሁ? የአራተኛ ክፍል ተማሪዎች፣ ዛሬ በክፍል አስራ ሦስት ነው አስራ ሦስት መጥቻለሁ። በክፍል አስራ ሁለት ላይ መልመጃዎች ስንሰራ ቆይተናል። አሁንም ወደ ጥያቄዎች ነው የምንገባው። በዚህ ክፍል ላይ እንደምታዩት ይሄ ከእስካሁኖቹ መልመጃዎች የሚለየው ምንድን ነው? ማመሳሰል ይጠይቃል። በተለያዩ ምድቦች ይለናል። የተለኩ ይዘቶችን ለመደመር ወይም ለመቀነስ ወደ አንድ አይነት ምድብ መቀየር እና ማስላት ይኖርብናል፣ አለው ወይም ማስላት ነው። ከዚህ በፊት ባሉ ቪዲዮዎች በተደጋጋሚ እንደተናገርኩት በተለያየ አሃዶች ወይም መለኪያዎች የተገለጹ ነገሮች ብትደምሯቸው ወይንም ብታቀናንሱ መናገር አይቻልም ብያለም እና 2 ኪሎግራም ግራም ቡናና 1000 ግራም ቡና ስንት ይሆናል? ኪሎ ግራምና ግራም አሁን በየትኛው ልትናገሩ ብያቸዋል ና ወደ አንድ አይነት፣ አሁን እዚህ እንደምታዩት። ወይም ደግሞ ለማወዳደርም እንደዛው ነው። ለማወዳደር የትኛው ብዙ ነው? አሁን እንደነገርኳቸው፣ ለምሳሌ ሁለት ኪሎ ግራም ቡና ና አንድ ሺህ ግራም ቡና የትኛው ነው ብዙ? በየትኛው ነው ከፍተኛው? በመጀመሪያ ግራሙን ወደ ኪሎ ግራም፣ በኪሎ ግራም የተገለጸውን ወደ ግራም ቀይራችሁ፣ ወደ አንድ አይነት መለኪያ ከቀይራችሁ በኋላ ማመሳሰል እንዳለባችሁ በክፍል አስራ ሁለት ላይ አይተናል። ከስራ ነው መልመጃ ላይ ያንሳል፣ ይበልጣል፣ እኩል ይሆናል የሚል ጥያቄ የሰራ ነው ክፍል አለ። ልክ እዚህ ጋርም አሁን ይዘትን ስለመለካት ምሳሌ ያቀረበልን 6 ሊትር ዘይት ሊትር ላይ 390 ሚሊ ሊትር ይቀነስ። አሁን ምን አደረገ? በመጀመሪያ እንደምታዩት 6 ሊትር ሲቀነስ 390 ሚሊ ሊትር እኩል ነው 6000 ሚሊ ሊትር። አያችሁት? ሊትሩን ወደ ሚሊ ሊትር ቀየረው ሲቀነስ 390 ሚሊ ሊትር አበቃ። አሁን ማቀናነስ ቻለ ነው። እዳይ ወደ መልመጃችን እንግባ። የሚከተሉትን በማስራት መልሱን አግኙ ነው የሚለው አሁን እዚህ ጋር 25 ሊትር 25 ሊትር የሚዝ ጀሪካን ውሃ ላይ 230 ሚሊ ሊትር ውሃ ቢቀዳ ቀሪው በሚሊ ሊትር ምን ያክል ነው? አሁን ይህን ምን እናደርጋለን ማለት ነው፣ በሚሊሊትር ነው የምንናገረው እና አንዴ እችን እናስራ 25 ሊትር ስንት ሚሊ ሊትር ነው? 25 ሊትር ማለት 25 ሊትር ማለት በሚሊ ሊትር ሲገለጽ ይሄው ይሄ ማለት ነው፣ 25000 ሚሊ ሊትር ማለት ነው። 25000 ሚሊ ሊትር እሺን ቀነስ 25000 ሚሊ ሊትር ሲቀነስ 200 ሰል አ 2300 2300 ስን ቀነስ ከስንት ላይ ነው? 25000 ላይ 25000 ሚሊ ሊትር ላይ 2300 25000 ሲቀነስ 2300 ይህን ያክል ተቀነሰ፣ ስንት ቀረ? ከዚህ ላይ ሲቀነስ 2300 እኩል ነው 22700 22700 ሚሊ ሊትር ይቀራል ማለት ነው። 2300 ሚሊ ሊትር ውሃ ቢቀዳ ቀሪው 22700 ነው። በጣም ጥሩ። ወደ ቀጣይ ጥያቄ ስንሄድ ለላይ ሁለት የውሃ ማጠራቀሚያ በርሚሎች በትምህርት ቤት ግቢ ውስጥ አሉ። አንደኛው በርሚል 100 ሊትር ሲይዝ፣ ሁለተኛው በርሚል 88 ሚሊ ሊትር ይይዛል። በአጠቃላይ ሁለቱ በርሚሎች ስንት ሊትር ውሃ ወደ ሊትር መቀየር አለብን ማለት ነው 100 ሲደመር 88000 አንደም 88000 መጀመሪያ ወደ እንትን እንቀይረው። 88000 ሲከፍል ባንድሽ የሁለት ዜሮ ሶስት ዜሮ በዜሮ 88። ስለዚህ ወደ ሊትር ሲቀየር 88 ሊትር ሆነ። የተጠየቀው ግን በምንድን ነው? ስንት ሊትር ውሃ ይይዛል? አዎ፣ በሊትር ስለሆነ 188 ሊትር ውሃ ይይዛል ማለት ነው። አንድ ባለ ሱቅ መቶ ሊትር ዘይት ነበረው። 150 ስልሳ ሊትር በአንድ ደንበኛው፣ 43 ሊትር ደግሞ በሌላ ደንበኛው ቢሸጥላቸው፣ ለሌላ ደንበኛው ቢሸጥ፣ ሀ 150 ነው ያለው እንግዲህ አሁን ምንም መቀየር አያስፈልገንም ማለት ነው። 150 እና ስልሳውን ለአንዱ ሸጠ፣ 43ቱን ለአንዱ ሸጠ። ስንት ሆና አጠቃላይ፣ 103 አትሉም? 103 ሸጠ ማለት ነው። በጠቅላላው ባለ ሱቁ የሸጠው ዘይት ስንት ነው? 103 ምን ሄ 3 ስንት ቀረው ቢለንስ፣ 3ት ሸጧል መቶ 50 ነው አጠቃላይ ያለው ስ ቀጣይ ላይ ይኖረናል እኮ ያልተሸጠው ዘይት ስንት ነው? አበቃ አርባ ሰባት ቀርቶናል። አርባ ሰባት ቀርቷል። ሁለት የወተት ላሞች በቀን ሁለት ጊዜ ይታልባሉ ይላል። አንደኛዋ ጠዋት ስምንት ሊትር ከሰዓት አስር ሊትር አጠቃላይ 18 ሊትር አንዷ ላም ትታልባለች። እሺ የዚህ ነው እንበል እንበል አንዷን ያለ ነኛ እሺ ሁለተኛዋ ደግሞ ጠዋት ሰባት ከሰዓት አስር አጠቃላይ 17 ይችላል እንበል። ከሁለቱ ላሞች በአንድ ቀን ስንት ሊትር ወተት ይገኛል ነው። ይሄን መደመር ነው ማለት ነው፣ ቀጥታ ምንም ሂሳብ ሌላ የለውም ፕሮሰስ የለውም። ሁለቱን ስንደምራቸው 8 እና 7 15 አምስት ጽፌ አንድ አንድ 35 ሊትር አጠቃላይ ይታለባሉ። ለ ከሁለቱ ላሞች የበለጠ ወተት የምትታለበው የትኛዋ ነች? 18 ሊትር የምትታለባ አመሮሃ ላሞቹ በአንድ ቀን ከሚታለቡት ወተት ውስጥ 30 ሊትር ቢሸጥ የሚቀረው ስንት ነው? የሚታለቡት ወደ ተማሪዎች፣ የዛሬው ውይይታችን እዚህ ላይ ያበቃል። በሚቀጥለው ክፍል የምንገናኘው በምዕራፉ ማጠቃለያ መልመጃ ይሆናል ማለት ነው። ይህ ማለት የዚህ ቻፕተር የመጨረሻ ይህ ክፍል 13 ነው። ክፍል 14 የምንገናኘው የምዕራፉ ማጠቃለያ መልመጃ ነው። እዛ ላይ ይሄን ምዕራፍ እንጨርሳለን ማለት ነው። ምርመዋመር ነኝ። ቻው።